ያለ ጊዜ ሌሎች አማሪ ፍቅርና አክብሮት እኔ የቡና ደጋፊዎች ሁላችሁም ደስ ይሉኛል፣ እወዳችኋለሁ። ፍቅራችሁ በመጣችን እግራችን ደስ በቃ ወይም በቃ እንመለሳለን፣ በጨዋነት ወደ ቤት።

ቃና ዛሬ ከአዳማ ጋር ጨዋታ አላችሁ ማን ያሸንፋል ስለስንት ሁለት ለዜሮ ልክ ሁለተኛውን ሲያገባ እንዴት ነው ደስታሽን የምትገልጂው ተነስቼ እጫወታለሁ እሱን አሳይን ተነስቼ እጫወታለሁ በጣም አሪፍ እሺ በጣም ከቡና የምትወጁ መዝሙር ምንድን ነው ከክለብም በላይ ትርጉም አለው ለኛ አዎ ለክብር ስማችን ነው የኢትዮጵያ ቡና በጣም አሪፍ። ላ ሌሎች ደጋፊዎች ፍቅርና አክብሮት ሽንግለች እኔ የቡና ደጋፊዎች ሁላችሁም ደስ ይሉኛል፣ እወዳቸዋለሁ። ፍቅራቸው፣ ሁሉ ነገራቸው ደስ ይላል። እና የፍቅርም ሰው ናቸው እንደሚታዩ ከሆነ ደስ የሚሉ ናቸው። እንዳየት ከሆነ እኔ ስለዚህ ምንም ቢፈጠር ከማን ጋር ነሽ? ከቡና ጋር እኔም አመሰግናለሁ። በመጀመሪያ ደረጃ ስ ምሽል ንገ ይኖው ገብረመድህን ይባላል። የዛሬ ከቡና ጋ ጨዋታ አላችሁ፣ ማን ያሸንፋል? አዳማማስለስ ሶስት ለአንድ በጣም ስታገቡ፣ እንዴት ነው ደስታችሁ? ደስታ ነው የምትገልጠው? በቃ እንዘላለን፣ እንጫፈራለን ከዛም ባላ ሲያልቅ ደግሞ ጨዋታው ምናምን ደስ ብሎ እንሄዳለን። ብትሸነፉስ እንደው ብንሸነፍ በቃ በመጣችን እግራችን በቃ ደስ በቃ ወይም በቃ ሳናክሩፍ እንመለሳለን፣ በጨዋነት ወደ ቤት። በጣም አመሰግናለሁ። ለመላው ለአዳማ ደጋፊዎች ፍቅር እንገልጻለሁ። የአዳማ ደጋፊ በጣም ወዳቸዋለሁ። እኔም ስጀምር ከዚህም አዲስ አበባም አይደለም የሄድኩት ድሬዳዋን እስከ ድሬዳዋን እስከ አዋሳ ድረስ ሄደናል። ያለኝ ነው ባህር ዳር ብቻ ነው ፈጣሪ ነው። ባህር ዳርም ፈጣሪም ሲል ፈጣሪም ነው ያለኝ። የአዳማ ደጋፊዎች ወደ ደጋፊዎች ወዳቸዋለሁ። አመሰግናለሁ። አዎ ቲንክ ዩ።